የሶላተ ሽሩቅ እና የሶላተ ዱሓ ልዩነት ምንድነው? ወይስ አንድ ናቸው? የሶላተ ሽሩቅ ፈብሉስ ምንድነው? ያብራሩልኝ የሚል ጥያቄ። እኔ በጀንና በዐይነናስ ተይዤ ነበር። ወደ አላህ ስቃረብ ቁርአን መቅራት የጠዋትና የማታ ዜክሮችን ሳበዛ ነበር የሚነሳብኝ። እናም በሚያመኝ ሰዓት የኩፍር ቃላቶችን እናገራለሁ። እኔ ፈልጌ ወይም አስቤ አይደለም የምናገረው። ይህ ከእስልምና ያወጣኛል ወይ? የሰራሁት ሁሉ ስህተትስ? ምን ማድረግ አለብኝ? ሶላትም እስከመተው ደርሻለሁ። ኒቃብ ለብሰ ነበር ያን ሁላ እንድተው ሁኛለሁ። ኒቃቤንስ በመተው ከፋር አለብኝ ወይ? ልብሴንም አስተካክዬ አለብስም ማለት ይቻላል። ጎረቤት በጣም ሳደባለሁ ባለቤት የነም በጣም አስቸግራለሁ፣ አመታዋለሁ፣ የተሰቦችን እርቃለሁ። ባጭሩ ምን ውስጥ እንዳለው አላውቅም። ገንዘብ አባክናለሁ፣ ለማይገባው እሰጣለሁ። አላህስ ይመረኛል? ጀዛኩምላህ ኸይረ። አንድ ሰው በቂ የሸሪያ እውቀት የሌለው ሆኖ ሁሉም የሚለውን ሰምቼ መልካሙን እከተላለሁ ማለቱ እንዴት እናቴ ያእምሮ በሽተኛ ነች። እኔ ብቻ ነኝ ልጇ ያለሁትም በስደት ነው። ግማሹን ቦታዋን ለወንድሟ ልጅ በስጦታ ሰጠችው። እሱም እኔን ሳያማክር ጠዋሪ ቀባሪ ነኝ ብሎ ወሰደ። እኔ ገንዘብ እያላኩ ሌላ ሰው ነው የሚያስታምማት። እኔ ሄጄ ማስታመም ፈለግኩኝ፣ ብሄድ ደግሞ ችግር ላይ እወድቃለሁ ብዬ ሰጋሁ፣ ምክንያቱም ገንዘብ ስለሌለኝ የእናቴ ሁኔታም አስጨነገኝ። የሰጠችውን ቦታ አስመልሼ ውሸትና ባስታመማት ብዬ አሰብኩኝ። እንዴት ይሻላል? በማስመለሴ ሐራም ይሆንብኛልን ለነ እርግጥ ያንን ቦታ ወንድሟ ነበረ የተመራላት በጊዜው ግን ለልጆቼ ነው አላለም፣ ላንቺ ነው ብሏት የእርሻ መሬትም ምሪት ደረሳት። የሚል ጥያቄ። በዛ ያለ ገንዘብ መንገድ ላይ ወድቆ አግኝቼ አነሳሁ አሁን እጄ ላይ ይገኛል። ባለቤቱን ማግኘት ከባድ ነው። ወደዛ አካባቢ የሚታወቁ ሰዎችን እያጠያየኩ ነገሩ ከባድ ነው። በትክክል ባለቤቱን ማግኘት ስለሚቸግር ብዙ ሰዎችንም መጠየቁ ፈተና ነው። ሰው ለራሱም ችግር ላይ ስለሆነ ሁሉም የኔ ነው ስለሚል የባሰ ሌላ ፈተና እንዳይፈጥር ፈራሁ። ገንዘቡን ትልቅ አውራ ጎዳና ላይ ከማግኘቴ ጋር እኔ የሰው ሀገር ሰው ነኝ። ከቦታ ቦታ መንቀሳቀስ ወይ ወደ ሀገር መመለስ አለና ይሄን ገንዘብ ለረጅም ጊዜ ይዤ ባለቤቱ እስኪገኝ ልጠብቅ እምልበት ሁኔታ በምንም መልኩ የለምና ምን ማድረግ ነው ያለብኝ የሚል ጥያቄ። እኔ ለረጅም ጊዜ ቁርአን እየተማርኩ ነበር እስከ መጨረሻውም በደንብ መቅራት እችላለሁ። ነገር ግን በተፈጥሮ ማውጣት የተቸገርኳቸው ቃላት አሉ። በጣም አስቸግረውኛል። በዚህም የተለያዩ አቅሪዎች እና ኡስታዞችም ጭምር አንቺን ማቅራት ችግር ነው ለእኛም ሐራም ይሆንብናል፣ እያሉ ይተውኛል። ይህ የተፈጥሮ ችግር ነው። እኔን ያስተይቀኛል። ምንስ ማድረግ ነው ያለብኝ? ዱዓ ያድርጉልኝ፣ አላህ እንዲያገራለኝ። ፈግተኒ ረሂመከላህ ሐያተከ አልነፊሳ ወህተፊዝ ቢአውቃቲከል አዚዛ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።

ተማማ ባዕድ ይህ ክፍል አንድ መቶ ሰላሳ አምስት ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት የዛዱል መዓድ ፈታዋን። ዛሬ ከምናያቸው ጥያቄዎች መሀል የመጀመሪያው የሶላተ ሽሩቅና የሶላተ ዱሓ ልዩነት ምንድነው? ወይስ አንድ ናቸው? የሶላተ ሽሩቅ ፈድሉስ ምንድን ነው? ያብራሩልኝ የሚል ጥያቄ ነው። ሶላተ ዱሓና ሶላተ ሽሩቅ አንድ ናቸው፣ ተመሳሳይ ናቸው። የቀኑ መጀመሪያ ላይ ማለዳ አካባቢ ላይ የሚሰገድ ሁለት ረክዓ ሶላት ነው። ባይሆን በስያሜ ደረጃ ገና ፀሐይ እንደወጣ በጊዜ የሚሰገዱ ሁለት ረክዓዎች ሹሩቅ ወይም እሽራቅ ይባላል። ረፈድ ካለ በኋላ የአዱሓ ወቅት ሳይወጣ በፊት የሚሰገድ ሲሆን ደግሞ አዱሓ ይባላል። ሹሩቅ ማለት የፀሐይ መውጣት ማለት ነው። አዱሓ ማለት ደግሞ ረፋድ እንደማለት ነው። ስለዚህ ከወቅቱ ጋር የተያያዘ ሶላት ነው። ገና ፀሐይ እንደወጣ ከተሰገደ ሽሩቅ ወይም ኢሽራቅ የሚባል ሲሆን ረፈድ ካለ በኋላ ፀሐይ ከበረታ በኋላ የሚሰገድ ሲሆን ደግሞ አብዱሓ ይባላል። ሶላተ ሽሩቅ ያለውን ምንዳ በተመለከተ ትርሚዚና ሌሎችም ሐሰን ሶሕ ይባሉት ሐዲስ ነቢ እንደተናገሩት ፈጅር ሶላትን በጀመዓ ሰግዶ እዛው የሰገደበት ቦታ ላይ ዝክር ያለ ፀሐይ በደንብ እስክትወጣ ጠብቆ መጨረሻ ላይ ሁለት ረካ የሰገደ ሰው ሙሉ የሐጅና የዑምራን አጅር አላህ እንደሚሸጠው ነቢዩ ተናግረዋል ዐለይሂ ሰላት ወሰላም። ሙሉ የሐጅና የዑምራን አጅር ወይም ምንዳ ያገኛል ማለት የሐጅና የዑምራ ማድረግ አይጠበቅበትም ለማለት አይደለም። ተመሳሳይ የሆነን አጅር አላህ የሸጠዋል ማለት ነው የተፈለገበት። ሌላኛው ጥያቄ እኔ በጀንና በአይንናስ ተይዤ ነበር። ወደ አላህ ስቃረብ ቁርአን መቅራት የጧዋትና የማታ ዜክሮችን ሳበዛ ነበር የሚነሳብኝ። እናም በሚያመኝ ሰዓት የኩፍር ቃላቶችን እናገራለሁ እኔ ፈልጌ ወይም አስቤ አይደለም የምናገረው። ይህ ከእስልምና ያወጣኛል ወይ? ለሠራሁት ሁሉ ስህተትስ ምን ማድረግ አለብኝ? ሶላትም እስከ መተው ደርሻለሁ። ኒቃብ ለብሰ ነበር ያን ሁላ እንድተው ሁኛለሁ ኒቃቤንስ በመተው ከፋራ አለብኝ ወይ? ልብሴንም አስተካክዬ አለብስም ማለት ይቻላል። ጎረቤት በጣም አሳደባለሁ ባለቤቴንም በጣም አስቸግራለሁ። እመታዋለሁ። ቤተሰቦችን እርቃለሁ። በአጭሩ ምን ውስጥ እንዳለው አላውቅም። ገንዘብ አባክናለሁ፣ ለማይገባው እሰጣለሁ። አላህስ ይመረኛል? ጀዛኩም አላህ ኸይር የሚል ነው። አሰሉላህ አልዓም ረበላሸ ም ሽፌክሽፋን ላይ ቃዲሩ ሰቀማ ሆን ተብሎና ተፈልጎ በማይደረግ ነገር አላህ ተባረከ ወተዓላ አይቀጣም። እያወቁና ሆን ተብሎ ባደረጉት ነገር ነው አላህ ተባረከ ወተዓላ የሚጠይቀው። ሆኖም በተቻለ ያክል ይሄን ስሜት ለመቆጣጠር መሞከር ቤተሰብም ይሁን ጎረቤት ያሉበትን ስሜት እና ችግር አውቆ እንዲረዳና እንዲረዳ ማድረግ ነው። እያወቁ ሶላትን መተው፣ እያወቁ ሂጃብን መተው፣ ጎረቤትን መስደብ፣ ባለን መደብደብ ከባድ ወንጀል ነው። ነገር ግን ሳያውቁና ሳይፈልጉት ሌላ ስሜት ላይ ሌላ ሁኔታ ላይ በሆኑበት ወቅት ላይ ከሆነ የሚደረገው ካቅም በላይ ሳይፈልጉት በተደረገ ነገር አላህ ተባረከ ወተዓላ አይቀጣም፣ አይጠይቅም። ስለዚህ ላለፈው የሚደረግ ምንም አይነት ከፋራ አይኖር። ባይሆን ወደ ሒጃብ መመለስ ጤንነት ሲመለስ ችግሩ በሌለበት ሁኔታ ላይ ያስቀየሟቸው ሰዎችን ችግሩ ሲቀረፍ የነበሩበትን ስሜት ማስረዳትና በቀጣይ ከነሱ ጋር ያለን ግንኙነት ማሳመር፣ ማስተካከል። ባይሆን እንዲህ አይነቱ ስሜት ያለው በትንሹ ከመሆኑ ጋር ለሱ እጅ በመስጠት ራስን መቆጣጠርን በመተው እንዲህ አይነት ነገሮችን ማድረጉ ሊያስጠይቅ አላህን ሊያስቆጣ ይችላልና ራስን የሚያውቁ ስሜትን መከታተል የሚችሉ ከመሆን ጋር በትንሹ ለተፈጠረው ስሜት እጅ በመስጠት ተገቢ ያልሆነ ነገሮችን ከማድረግ መጠንቀቅ ያስፈልጋል። እንደዚሁ ራስን በራስ ማከም ዝክር ላይ ዱዓ ላይ ሩቃ ላይ መበርታት ነው። ወደ አላህ ሲመለሱ ዝክርና ቁርአን ሲያበዙ እንዲህ አይነቱ ነገር መነሳቱ ዝክርና ዱዓው ቁርአኑ የመጥቀሙም ጭምር ምልክት ሊሆን ይችላል። እንዲህ አይነት ምልክቶች ካሉ ቤተሰብ ዘመድ ተባብሮ ሩቃ በማድረግ ችግሩን ለመቅረፍ ጥረት ማድረግ ነው። የሂጃቡን ጉዳይ በተመለከተ እንዲህ ዓይነቱ ችግር ሲኖር ቢገለጡም ኋላ ላይ ራስን ሲያውቁ ጤና ሲመለስ ወደ ሂጃቡ መመለስ ግዴታ ይሆናል። በህመም ምክንያት እንዲያውልቅ ዋለውና መልሽ ያላደርግም አይባልም። ወከዛልክ ሰብር ማድረግ ለኸይር እንደሆነ ማወቅና ከአላህ ተባረከ ወተዓላ መልካምን ነገር መጠበቅ ነው። በነቢዩ አለይሂ ሰላቱ ወሰላም ዘመን ሚያማት የሚጥል በሽታ የነበረባት ሴት ነበረች ነቢዩ ጋር ሰላቱ ወሰላም መጥታ ዱዓ አድርግልኝ ይሄም በሽታ አላህ እንዲያነሳልኝ ስትላቸው፣ ከፈለግሽ ዱዓ አድርግልሻለሁ፣ ክፈለግሽ ደግሞ ሰብሩ ታደርግያለሽ ጀነት አላለሽ በላዋት። እንግዲያውስ ሰብር አድርጋለሁ በዚህ ህመሜ በሰብሬ ምክንያት አላህ ጀነት የሚያስገባኝ ከሆነ በላቸዋለች። ነገር ግን መጨረሻ ላይ በምታመምበት ጊዜ ራሴን ስቼ ስለምወድቅ ሰውነቴ ስለሚገላለጥ ሰውነቴ እንዳይገላለጥብኝ ብቻ ዱዓ አድርግልኝ ብላቸዋለች። ይህንንም ነቢዩ አድርገውላት ህመሙ በሚነሳበት ጊዜ የሆነ ነገር አጣብቃ ይዛ ወይም የሆነ ነገር ላይ ተንጠልጥላ ታሳልፍ እንደነበረ ተነግሯል። አብዱላህ ብን አባስ የጀነትን ሴት ማየት የፈለገ እሷን ይሉ እንደነበረም ተዘግቧል። ምንም እንኳ ግለሰብን መልካም ስራ ቢሰራ ጀነት ሊያስገቡ የሚችሉ ሰበቦች እሱ ጋር ቢኖሩ እሱ የጀነት አይባልም። ነቢዩ ከመሰከሩለት ሰው ለሰው ውጪ ኢንሻአላህ የጀነት ይሆናል ተብሎ ተስፋ ብቻ ነው የሚደረገው። ሙሙን ታማ እንኳ ሒጃቧ ወንቻላ አላለችም። የሒጃቧ ጉዳይ ከጤንነቷ በላይ ያሳስሯት፣ እሺ፣ ሒጃቤ እንዳይገለጥ እንዳይገለጽ ዱዓ አድርገልኝ ብላለችና በተቻለ ያክል ሒጃብን መጠበቅ ነው። ሌላኛው ጥያቄ አንዲት ከስምንት ዓመት ጀምሮ ኒቃብ የምትለብስ እህት ታማ ሩቃ ሲደረግላት ተገላለጠች፣ ወንዶች ፊቷን አየዋት። ነገር ግን ሰዎች አንዴ ስለተገለጠች መሸፈን የለባትም እያሉ እያወዛገቡን ነው። እሷ በጊዜው ስለታመመችና ራሷን ባለማወቋ እንጂ ሆን ብላ አልተገለጠችም። ምን ይመክሩናል? ጀዛኩምላህ ኸይር የሚል ወንድ ልጅ ለሴት ልጅ ሩቃ ማድረግ የሚችለው መስፈርቶች ሲሟሉ ነው። ከመስፈርቱ መሀል አንዱ ወንድ ሴትን መንካት የለበትም። ወንድ ሴትን ማየት የለበትም። ወንድና ሴት ለብቻቸው ተገልለው ተነጥለው ሩቃ ማድረግ የለባቸውም። እንዳትገለጥ መሰተር ያለበትን የሰውነት አካሏን የሚሰትር የሚቆጣጠር ሰው አብሯት መኖር አለበት። ሆኖም ሩቃ እየተደረገላት ፊቷ ስለተገለጠ ብቻ ከዛ በኋላ ኒቃብን ትተው አይባልም። ይሄ ያላዋቂ ንግግር ነው። ያላዋቂ ንግግር ደግሞ ቦታ አይሰጠው ይተዋል አሪ አኒል ጃሂሊን ብሎ አላህ ተባረከታል። በዚህ መሰረት በርካታ የዲን ህግጋትን አንዴ ሰዎች ስለተዋቸው ከዚ በኋላ ድጋሚ ያድርጓቸው ሊባን። ተኝቶ ፈጅር ያመለጠው ሰው ከዚ በኋላ ህርንም መስገድ የለበትም። አንድ ቀን ረመዷን መሆኑን ሳያቅ ቀርቶ የመጀመሪያው ቀን ያለፈው ሰው ቀጣይ ቀኖችንም አትጹም ማለት ነው። ነቢ ስላት ወሰላም አንድን ነገር ካዘዝኳችሁ የቻላችሁትን ያክል ስሩ፣ አድርጉት ብለዋል። በጊዜው ከአቅሟ በላይ ሆኖ ታማ ፊቷ ስለተገለጠ እሷ በኋላ አደረገችው ባልፈለገችው ነገር ከዛ በኋላ ድጋሚ አታድርጋ ይባል ፈልጋው እንኳን ተሳስታ ፊቷን ብትገልጥ ተውበት አድርጋ ተመልሳ ሒጃቧን መቀጠል ይጠበቅባታልና አላዋቂዎችን ተዋቸው፣ እውቀት ከሌላችሁ የእውቀት ባለቤቶችን ጠይቁ ነው ቁርአኑ ሐዲሱ የሚለንና ሒጃቧ ላይ ኒቃቧ ላይ መቀጠል ያለባት። ሌላኛው ጥያቄ አንድ ሰው በቂ የሸሪያ እውቀት የሌለው ሆኖ ሁሉም የሚለውን ሰምቼ መልካሙን እከተላለሁ ማለቱ እንዴት ይታያል የሚል ጥያቄ ኸይርና ሸርን ለይቶ ማወቅ የሚችልበት በቂ እውቀት ያለው ሰው የሚሰማቸው ሰዎች ጋር ያለውን ስህተት መመለስ የሚችል ሰው ቢሆን ቢሰማ ችግር የለውም። እዚህ ደረጃ ላይ በቀላሉ አይደረስም። በቂ የሚባል እውቀት ያለው ሰው ነው እዚህ ደረጃ ላይ ሊደርስ የሚችለው። አማ ጀማሪ የሆነ ሰው ሁሉንም ሰምቼ መልካሙን እቀበላለሁ፣ ሌላ አይገባም። ምክንያቱም መልካምና መልካም ያልሆነው ሊቀላቀልበት ይችላል። መመዘን አይችልም። ሸሪያችን ከአወዛጋቢ ነገሮች ከሚያምታቱና ሹብሃት ከሚባሉ ነገሮች እንድንርቅ አዘውና ነቢያችን ሰላቱ ወሰላም ግልጽ የሆነውን የቁርኣንን አንቀጽ ትተው አሻሚ የሚመስለውን የሚከተሉ አሉ። ተጠንቅቋቸው ብለዋል። ዐለይሂ ሰላቱ ወሰላም የሰው ልጅ ልብ ደካማ ነው። ሹብሃቶች ደግሞ አሻሚ አወዛጋቢ ነገሮች፣ ልብን የመጥለፍ የመስረቅ ኃይል አላቸው ተብሏል። ችግር ቢኖርበትም እሱ ጋር ያለውን መልካም መልካሙን ወስዳለሁ ብሎ የተጠጋጋ ሰው ሸርና ኸይሩ ይቀላቀልበታል። ሹብሃ ብዥታ ሸር ኃይል አለው። ደካማ ልቦችን ጠልፎ የመውሰድ፣ ግራ የማጋባትና ከሐቅ የማራቅን ችግር ሊያስከትል ይችላል። ቀደምቶችም ስሜትን ስለሚከተሉ ሰዎች ሲናገሩ ተጠንቀቋቸው ብላ እነሱን መጠንቀቅ ግዴታ እንደሚሆን ገልጸዋል። አንዴ አንድ ቃል ብቻ ላናግረህ ሲባሉ ግማሽ ቃልም ቢሆን ካንተ ጋር መነጋገር አልፈለግም ያሉ ተገኝተዋል ከታቢዒዎች ሁሉ ጭምር። ስለዚህ በዚህ መልኩ በራስ መተማመን ወደ ባጥልና ወደ ስህተት መሄድ ተገቢያ አይደለም። ሌላኛው ጥያቄ እናቴ ያእምሮ በሽተኛ ነች። እኔ ብቻ ነኝ ልጇ ያለሁትም በስደት ነው። ግማሹን ቦታዋን ለወንድሟ ልጅ በስጦታ ሰጠችው። እሱም እኔን ሳያማክር ጠዋሪ ቀባሪ ነኝ ብሎ ወሰደ። እኔ ገንዘብ እያላኩ ሌላ ሰው ነው የሚያስታምማት። እኔ ሄጄ ማስታመም ፈለግኩኝ ብሄድ ደግሞ ችግር ላይ እወድቃለሁ ብዬ ሰጋሁ። ምክንያቱም ገንዘብ ስለሌለኝ የእናቴ ሁኔታም አስጨንቀኝ። የሰጠችውን ቦታ አስመልሼ መሸጥና ባስታምማት ብዬ አሰብኩኝ። እንዴት ይሻላል? በማስመለሴ ሐራም ይሆንብኛልን? በርግጥ ያንን ቦታ ወንድሟ ነበረ የተመራላት በጊዜው ግን ለልጆቼ ነው አላለም ላንቺ ነው ብሏት፣ የእርሻ መሬትም ምሪት ደረሳት የሚል ጥያቄ። የአእምሮ በሽተኛ የሆነ ሰው ንብረቶች ላይ መወሰን አይችልም፣ በሸሪያ ያደረገም እንደሆነ ተፈጻሚ አይሆንም፣ መታገድ አለበት። ስለዚህ ከላይ እንደተባለው የአእምሮ በሽተኛ ሆነ ለወንድሟ ልጅ የሰጠችው መሬት አይጸድቅለትም፣ አይፈቀደለትም። ወንድሟ ደግሞ በእሷ ስም ተመርቶ ከተቀበለና የአንቺ ነው ካላት እሷም ከተቀበለች በራሱም ስም ይቀበለው በእሷም ስም ይቀበለው የአንቺ ነው ካላትና በእሷ ስም ከተጠራ የእሱ መሆኑ ይቀራል። የወሰደው የሰጠችው ለሱ ልጅ ከሆነ የአባቱ መሬት ስለሆነ ተብሎም አስተያየት አይደረግም። በእሷ ስም እስከከተጠራ ድረስ የእሷ መሆኑ እስከ ታወቀ ድረስ እንዲመለስ ማድረግ ይቻላል። ከዚያ በኋላ ሸሪዓው በሚያዘው መሰረት ለእሷ ለወራሾቿ፣ ለእሷ በሚበጅ መልኩ ንብረቱ እንዲቆይ አሊያ ደግሞ ሌላ ማስታመሚያና መንከባከቢያ ከሌለ ተሸጦ ለእሷ ለራሷ መንከባከቢያ እንዲሆን ማድረግ ይቻላል ነገር ግን ዝምድና መቁረጥን የከፋ ጸበን የሚያስከትል እንዳይሆን ሸሪዓ ይሄን እንደማይፈቅድ ለሱ ማስረዳት ካልሆነም በሽምግልና ለማሳመን መሞከር ተገቢ ይሆናል። ሌላኛው ጥያቄ፣ በዛ ያለ ገንዘብ መንገድ ላይ ወድቆ አግኝቼ አነሳሁ። አሁን እጄ ላይ ይገኛል። ባለቤቱን ማግኘት ከባድ ነው። ወደዛ አካባቢ የሚታወቁ ሰዎችን እያጠያየኩ ነገሩ ከባድ ነው። በትክክል ባለቤቱን ማግኘት ስለሚቸግር ብዙ ሰዎችንም መጠየቁ ፈተና ነው። ሰው ለራሱም ችግር ላይ ስለሆነ ሁሉም የኔ ነው ስለሚል የባሰ ሌላ ፈተና እንዳይፈጥር ፈራው። ገንዘቡን ትልቅ አውራ ጎዳና ላይ ከማግኘቴ ጋር እኔ የሰው ሀገር ሰው ነኝ። ከቦታ ቦታ መንቀሳቀስ ወይ ወደ ሀገር መመለስ አለና ይህን ገንዘብ ለረዥም ጊዜ ይዤ ባለቤቱ እስኪገኝ ልጠብቅ እምልበት ሁኔታ በምንም መልኩ የለምና፣ ምን ማድረግ ነው ያለብኝ የሚል ጥያቄው። ገንዘብን ዋጋ ያለውን ንብረት ወድቆ ያገኘ ሰው አማና ጠብቃለሁ አፈላልጌ ያጠያየቅ ለአባቱ አደርሳለሁ ካለ ማንሳት ይፈቀደለታል። አማናን አልጠብቅም ነፍሴ ታሸንፈኛለች ካለ ግን ማንሳት አይፈቀደለትም። በዚህ መልኩ ወድቆ የተገኘን ንብረት ገንዘብ ያገኘ ሰው አንድ አመት ሙሉ ያፈላለገ፣ ያጠያየቀ የመቆየት ግዴታ አለበት። ሰዎች የሚሰበሰቡበት ገበያ ያለበት ስፍራዎች ላይ ንብረት የጠፋው ምልክቱን ተናግሮ መውሰድ ይችላል፣ ማለት አለበት። እያፈላለጉ አመት ከሞላው ከዛ በኋላ ለራስ መጠቀም ይቻላል፣ ሰደቃ መስጠት ይቻላል። አማራጮች አሉ። ለራስ ከተጠቀሙት ባለቤቱ ከመጣ የመመለስ ግዴታ ይኖራል። ሰደቃ ከሰጡት የሰደቃውን አጅር ከአላህ እንዲጠብቅ ማድረግ ካልሆነም መመለስ ግዴታ ይሆናል። ይሄን ማድረጉ ማፈላለጉ ማጠያየቁ ከከበደ ካልተቻለ ሌላ ለሚያምነው ሰው ይሄን ግዴታ እንዲወጣ ማድረግ ይቻላል። ጥያቄው ላይ እንደተገለጸው የውጭ ዜጋ በመሆን ምክንያት ገንዘቡን ማቆየቱ ይሁን ለብዙ ሰው መናገሩ አስቸጋሪ ከሆነ ይሄን ኃላፊነት ሊወጣ ይችላል ለሚባል ለሚታመንበት ሰው ኃላፊነቱ መስጠት ይቻላል። ይሄንንም ማድረግ በጭራሽ ካልተቻለና አማራጭ ከጠፋ ባሉበት አካባቢ ላይ ላለ ታማኝ የፖሊስ ተቋም ማስመዝገብና ማስረከብ ይቻላል። ይሄም አንድ ራሱ ሆነ የቻለ ዘመናዊ ማፈላለጊያ ማሳወቂያ መንገድ ነውን። ሌላኛው ጥያቄ፣ እኔ ለረጅም ጊዜ ቁርአን እየተማርኩ ነበር፣ እስከ መጨረሻውም በደንብ መቅራት እችላለሁ። ነገር ግን በተፈጥሮ ማውጣት የተቸገርኳቸው ቃላት አሉ፣ በጣም አስቸግረውኛል። በዚህም የተለያዩ አቅሪቦች እና ኡስታዞችም ጭምር አንቺን ማቅራት ችግር ነው፣ ለእኛም ሐራም ይሆንብናል እያሉ ይተውኛል። ይህ የተፈጥሮ ችግር ነው። እኔን ያስተይቀኛል። ምንስ ማድረግ ነው ያለብኝ? ዱዓ ያድርጉልኝ፣ አላህ እንዲያገራለኝ የሜን። አላህ ተባረከ ወተዓላ ሁላችንንም ለቁርአን ያግራን። አላዋቂን ቁርአን ማስተማር ሐራም የሚያደርገው አላዋቂ ብቻን። ስለዚህ አንቺን ማስተማር ሐራም ይሆንብናል ማለት ስህተት ነው፣ ወይም ተገቢ ያልሆነ ጥንቃቄ ነው። ሐራም ነው የሚባለው እያወቁ ቁርአንን እየሰባበሩ እያወቁ የተሳሳቱ መቅራት ነው። እተረፈ ለማስተካከል እየጣሩ አንዳንድ ፊደሎች ላይ ቢሳሳቱ መውጫውም ቢያዛቡ ለማስተካከል እየጣሩና እየታገሉ እስከሆነ ድረስ ምንም ችግር የለውም። ምንም ችግር የለውም ብቻም ሳይሆን አጅርም ጭምር አሉ። ነብይ ሰላቱ ወሰላም በሷሂህ ሐዲሳቸው ወለዚ የቅረኡ አልቁርአን ወየተተዕተዑ ፊህ ወሁወ ሸዲዱን ዐለይሂ። በአንዳንድ ዘገባዎች ላይ እንዳሉ ቁርአንን የሚቀራ እየተንተባተበ እየተመላለሰ እየደጋገመ እየከበደው የሚቀራ ለሱ ሁለት አጅር አለው ብለዋል ዓለይህ ሰላቱ ወሰላም። አብዛኞቹ ወየተታትዑ ፊህ የሚለውን ሙራጃዕ የሚከብደው የሐፈበ የሚረሳ ብሎ የፈሰሩበት ሁኔታል። ሒፍዝ ማስቸገሩ አጅር እንዳለው ሁሉ በነዘር እያዩ መቅራቱም ማስቸገሩ ተመሳሳይ አጅር ይኖረዋል። ስለዚህ ሆን ብሎ አውቆ በግድ የለሽነት እስካላደረጉት ድረስ አንዳንድ ፊደሎች ላይ አንዳንድ ቃላቶች ላይ መሳሳቱ ወንጀል ስለማይሆን ጀህልናን ለማስወገድ የሚደረግ ጥረት ስለሆነ አንቺን ማስቀረት ሐራም ነው አይባልም። ስለዚህ እንዲህ አይነት አስተሳሰብና አመለካከት ካላቸው አስተማሪዎች በመራቅ ሌላ ያበረታቱ አይዞሽ እያሉ የሚያቀሩ አስተማሪዎችን በመቀየር ጥረት ማድረግ ላይ መቀጠልን። ሌላኛው ጥያቄ የምንሰራ አባት አሰሪዬ በጣም አሮጊት ናት። የገንዘቧን መጠን አታውቅም። እኔ ግን አውቃለሁ። አንድ ልጇ ነው ደሞዟን ተቀብሎ አምጥቶ ለኔ ይሰጠኛል። ነገር ግን አሰሪየም ሳታውቅ የልጆቿ ምስትና ልጆቿ የልጅ ልጆቿም መጥተው ይወስዱብኛል። ግን ለማንም እንዳትናገሪ ይሉኛል። አልሰጣችሁም በእኔ ላይ አማና ነው የተቀመጠው ስላቸው፣ አያገባሽም፣ የእናታችን ብር ነው ብለው ይቆጡኛል። እኔ በሐቅ እያዛለሁ ሐቅ እስከሆነብኝ እስካሁን የወሰዱትን መጠኑን አላውቅም። እንዴት ነው ማደርገው? ያብራሩልኝ የሚል ጥያቄ ነው። እሷን ለመንከባከብ በሰራተኝነት ከሆነ የተቀጠርሺው የቀጠረው አካል አድርጊ ያለውን ነገር አድርጊ ባለው መሰረት ነው ማድረግ ግዴታ የሚሆን። ይህን ገንዘብ ለናቴ ስጪ ካለ ለሌላ ሰው መስጠት አይቻል። ለሷ መድረስ ያለበትን ገንዘብ ለሷ ሳታደርሺ በፊት የሚወስዱት የሚቀንሱት ከሆነ አማናን በአግባቡ ባለመወጣት መጠየቅን ያስከትላል። በትክክል በተጨባጭ ተገደሽ ከሆነ ይሄ የሆነው ይሄ ከአቅም በላይ ነው፣ ችግር የለው የሚባል ነገር ግን ወስደውብኛል አልቻልኩም እኔ ብሎ ለገንዘቡን ለሚሰጠው ሰው መናገር ወይም እሱ ራሱ እንዲሰጥ ማድረግ ካልሆነ እነሱ እንዲያስቆም ማድረግ የማይቻል ከሆነ ደግሞ እሱ አምኖ እየሰጠ እነሱ ደግሞ አማና በአግባቡ እንዳይደርስ ያደረጉ የሚቸገሩ ከሆነ ሥራ መቀየር ነው። ማስገደድ ደረጃ ሳይደርስ እስከ መጨረሻው አልሰጥም ቢባል ምንም የማያመጡ ከመሆኑ ጋር በትንሹ ብቻ ጫና ስላደረጉና የእናታችን ገንዘብ ነው ስላሉ የተሰጠ ገንዘብ ካለ የወሰዱትን በትክክል አውቆ በትክክል ማወቅ ካልተቻለም በግምት ለማወቅ ጥረት ተደርጎ ከፍተኛ የሚባለውን ግምት በመያዝ መክፈልና ማስተካከል ነው። ለቀጣዩ ግን ለችግሩ መፍትሄ መፈለግ ነው። እስከ መጨረሻው አማና ነው ለሷ ብቻ ነው ስጭ የተባልኩት ከፈለጋችሁ ላስፈቅደው ወይ ማስፈቅዱት ብሎ መከራከር፣ ይሄን ማድረግ ማይቻል ከሆነ ለሚመለከተው አካል ገንዘቡን ለሚሰጠው ልጇ አሳውቆ ችግር በማያስከትል መልኩ እነሱ እንዲያስቆም ካልሆነ ስራ እንዲቀየር ማመቻቸት ነው። ለእኔ ጥያቄ ምስት ነበረችኝ። ሌላ ምስት ለማግባት ምስቴን ፈትቻለሁ ብዬ እሷን ለማሳመን በተደጋጋሚ ፈትቻለሁ ብዬ አልኳት በውሸት አላህ ዘንድ ያስገጣኛል ወይስ ፈትቻለሁ ስላልኩ ፍቺ ትሆንብኛለች በዚህ ላይ ምን ይመክሩኛል የሚል ጥያቄ ነው የምመክርህ አላህ እንድትፈራን በሁሉም ነገር ላይ እውነተኛ እንድትሆን አላህ ተባረክ ወተዓላ በተከበረው ቃሉ ያአዩሃ ለዚነ አመኑ ተቁላሃ ወኩኑ መዐ ሷዲቂን ብላ እናንተ ብል እናንተ አማኞች አላህን ፍሩ ሁሌም በሁሉም ነገር ላይ ከእውነተኞች ሁኑ ብሏል። አይደለም ትልቅ የትዳር ጉዳይ ላይ ቀርቶ ቀልድና ጨዋታ ላይ እንኳ መዋሸትን ሸሪያችን አይፈቅድም። አብዱላህ ብን መስዑድ ረዲየላሁ ዐንሁ ወአርዳህ አላህ ውሸትን ለቀልድ እንኳ ቢሆን አልፈቀደም ብለው ቀደም ሲል ያነበብኩትን የቁራን አንቀጽ አንብበዋል። በውሸት የተጀመረ ትዳር መጨረሻ በረካም አይኖረው። ውሸት በረካን ያስወግዳል ተብሏል። ይህ እንዳለ ሆኖ ለውሸት ፈትቻለሁ ያለ ወንድ ኒካሑ ይወርድበታል፣ አይወርድበትም በዑለሞች መሃል ኪላፍ አለበት። የተወሰኑ ዑለሞች ሚስት አለህ እንዴ ተብሎ ተጠይቆ አይ የለኝም ብሎ ከሆነ የመለሰው ይህኔ ኒካሑ አይወርድም። ሚስትህን ፈትሃል እንዴ ተብሎ ቢጠየቅ አው ፈትቻለሁ ቢል ለውሸቱም ቢሆን ይህኔ ኒካሑ ይወርዳል ብለዋል። ሚስታለህ አለህ ወይስ ይባል የለኝም ብቻ ከሆነ ያለው መፍታትን ጋብቻን ማፍረስን አስቦበት ሳይሆን ውሸት መናገር ፈልጎ ከሆነ ይህኔ የሚጠየቀው በውሸት ወንጀል ብቻ ነው፣ ኒካሑን አያፈርስም። ነገር ግን ምስትህን ፈታሃል እንዴ ቢሉት አዎ ፈትቻለሁ ቢል፣ እዚህ ጋ በትክክል መፍታትም ያስብበት ውሸትም ያስብበት ኒካሑ ይወርዳል። ምክንያቱም ኒካሕ ላይ ረጃዓ ላይ ማጋባት፣ ኒካሕ ማሰር ላይ ቀልድ እንደሌለ ሁሉም ቁም ነገር እንደሚሆን ሀዲስ ላይ ተነግሯል። አላህ ተባረከ ወተዓላ ቁርአን ላይ ወላ ተተኺዙ አያቲላሂ ሁዙዋ ብሏል። የአላህን አንቀጽ የአላህን ህግጋት ማላገጫ መጫወቻ አታድርጉ ብሏል። እና ትዳር እንደዚህ መጫወቻ ከማድረግ መጠንቀቅ ነው። ዛሬ ዋሽቶ ያገባ ከዛ በኋላ ለረዥም ጊዜ የዋሸ ይኖራል፣ አሊያ ደግሞ ከሁለት አንድ ቤቱን ማፍረሱ የማይቀር ይሆናል። ከአንድ በላይ ማግባት በዚህ መልኩ እየፈሩና እየተደባበቁ ሊሆንም አይገባ መስፈርቱን ባሟል መልኩ በይፋ በግልጽ ሊሆን ይገባዋል ይህም ማድረግ የማይችል መጉዳቱ ወይም መጎዳቱ አይቀርም። ስለዚህ የሚያደርጉትን ነገር ጥቅምና ጉዳቱን ማነጻጸር ሸሪሃን ተከትሎ መሄድ ያስፈልጋል። ሌላኛው ጥያቄ እህቴ ወደ ሀገር ለቤተሰብ ላገባ ነው ብላ ጠየቀች። አባቴም ወንድሞቼም አታገቢም አሏት። ምክንያቱም ልጁ ቤተሰብ ነው። አታገቢም ሲሏት ከቤተሰብ ተለይታ ልጁ ጋር ሄደች። ከዛ ራሴን አወክዬ ታስር ያለው አለችን። እኔም ኒካሑ አይበቃም አልኳት። እሷ ግን ልትሰማኝ አልቻለችም እና ኒካሑ እንዴት ይታያል አብራሩለን የሚል ጥያቄ መልሳችሁታል። ኒካሑ አይበቃም አልኳት የሚል ነገር አለ። አይበቃም ያላችኋት እንደማይበቃ ስላወቃችሁ ከሆነ ድጋሚ መጠየቅም አያስፈልግም። አይበቃም ያላችኋት ሳታቁ እንደዚሁ ከሆነ ያለ እውቀት በጥርጣሬ ብቻ ሸሪዓ ላይ መናገር አይቻልም። ነገር ግን ይሄ ግልጽ የሆነ ሁሉም ሙስሊም የሚያውቀው ጉዳይ ነው። ሴት ልጅ ራሷን መዳር አትችልም። በሸሪዓ ሴት ልጅ ራሷን መዳር በጭራሽ አትችልም። ነቢያችን ሶላቱ ወሰላም የተኛውም ሴት የተኛውም ያለ ወሊ የሴት ልጅ ኃላፊ ሳይኖር ያለ ሁለት ምስክር የታሰረ ኒካህ ውድቅ ነው ውድቅ ነው ውድቅ ነው ብሏል። ስለዚህ ሙስሊም ስሜቱን ከመከተል መውጣት አለበት። አባት አልደርም ካለ ወደ አያት ይኬዳል፣ ወደ ወንድሞች ይኬዳል፣ ወደ ወንድም ልጆች፣ ወደ አጎቶች፣ ወደ አጎት ልጆች ይኬዳል። ይሄ ሁሉ ካልተቻለ ሸሪያ ፍርድ ቤት ይኬዳል። ይሄው እንኳ ካልተቻለ ሌሎች የመጨረሻ አማራጮች ይፈለጋሉ እንጂ ሴት ልጅ በምንም መልኩ ራሴ እንድር ያለው አትልም። ይሄ ዜና ነው የሚሆነው። ነሰላ ሰላም አልዓፊያ። ስለዚህ በተቻለው ፍጥነት እንዲለያዩ ማድረግ ከዛ በኋላ ተወብተው ማጨኗ ነጻ መሆኑ ተረጋግቶ ኒካህ ሊታሰርላቸው ይገባል። ወላጆች ያለ በቂ ምክንያት ልጆቻቸውን እንዳያገቡ ከማድረግ ሊታቀቡ፣ ልጆችም ወላጆቻቸው በበቂ ምክንያት እሱን አታገቢም ካሉ ልጆች እሺ ሊሉ ይገባቸዋል። ዝምድናው መጋባት ሚከለክል ያክል ቅርብ ከሆነ እሺ የማለት ግዴታ አለባት። መጋባትን የማይከለክል እንኳ ቢሆን ቀረብ ያለ ዘመድ ሆኖ የሁለቱ መጋባት ምናልባት ኋላ ላይ የዝምድና መቆራረጥን ሊያስከትል ይችላል፣ ወይም እንዲህ አይነት ችግር ይኖረዋል ብለው እንደ ወላጅ ሆነው አይተውት አይበጅም ብለው አምነው ከሆነ እሱን አታገቢም ያሉት ሐራም ነው ብለው ሳያምኑ መቀበሉ ተገቢም። በተለይ ሴት ልጅ ወላጇ፣ ወንድሞቿ የሚመርጡላትን ልትመርጥ እሺ ልትል ይገባታል። ሐላልን ሐራም እስካላደረጉ ድረስ ከአላህ ከመልእክተኛው የበለጠ እናውቃለን እስካላሉ ድረስ በቂ ምክንያቶችን መሰረት አድርገው እሱን አታግቢ ከዚህ ከዚህ ከዚህ አንጻር ይጎዳሻል ወይም እኛ ላይ ቤተሰብ ላይ ይህን ኔን ችግር ያስከትላል ብለው ተጨባጭ የሆን ነገር ካቀረቡ ላ ዶረረ ወላ ድራር ተብሏል። ወዲህ ናቸው። ራሱንም ይሁን ሌሎችን የሚጎዳን ነገር ማድረግ አይቻልም ተብሏል። ስለዚህ ወላጆችም ለልጆቻቸው የሚበጀውን መንገድ ሊከተሉ፣ ልጆችም ወላጆቻቸውን ሊያከብሩና መቼም ወላጆቼ ለእኔ ኸይር ነው የሚያስቡት ሊሉ ይገባል። አላሁማ ይላ ሸሪዓን ተጻረው ልጆቻቸውን መጉዳት አስበው ከሆነ የሚያደርጉት ይህኔ ሸሪዓ ሰጥቷቸው የነበረውን ስልጣን ራሳቸው እንዲያጡት ስላደረጉ ወደ ቀጣዩ ወልይ ይሸጋገራል። እሱም እምቢ ካለ ወደ ሸሪያ ፍርድ ቤት ተኬዶ ኒካህ ይታሰራል እንጂ ሴት ልጅ ገና ያላገባችም ትሆን አግብታ አይፈታችም ትሆን ራሷን መዳር በምንም መልኩ አትችልም። ሀዳ ወላሁ ተዓላ አዕለም። ለዛሬ በዚህ እናበቃለን። ወሰላሙ ዓለይኩም ወረሕመቱላህ ወበረካቱ